ይህን የወንጌል ስርጭት ፕሮግራም የኢየሱስ ክርስቶስን አዳኝነት እየተናገረን ባለን ሰዓት በርካታ ተቃውሞ ቢኖርም፣ በዛ ተቃውሞ መሀል ግን እግዚአብሔር አምላክ አዳዲስ የሚድኑ ነብሳትን እየሰጠን ነበር። ምርኮ እየበዛልን ነበር። እግዚአብሔር ይመስገን። በዚህ ሁሉ ተጽዕኖ መሀል ነብሳት ወደ እግዚአብሔር መንግስት ተጨምረዋል። ተቃውሞ ቢበረታም፣ ጌታ ግን ከኛ ጋር ሆኖ ድልን እየሰጠን ነበረ። የወንጌል ስርጭቱን ፕሮግራም እግዚአብሔር ድልና ስኬት መከናወን እንዲሰጠን ከወንጌላዊ መገርሳ ጋር በጸሎት ጀምረን እየወጣን እንገኛለን። ሙሉውን ፕሮግራም ከዚህ ቀጥሎ እንድትከታተሉ በጌታ ፍቅር እንጋብዛችኋለን። ይህን ወንጌል ላልደረሰው በማድረስ ሼር በማድረግ ከኛ ጋር ወንጌልን አብራችሁ እንድትሰሩ በጌታ ፍቅር እንጠይቃችኋለን። የሚያምኑ ሁሉ ይቻላል። ያው እንግዲህ የመጣንበትን ጉዳይ እናውቃለን። ጌታ ደግሞ ያውቃል። መሪያችን እረኛችን እሱ ነው። ኃላፊነት እሱ ይወስዳል። እግዚአብሔር ይረዳል። እግዚአብሔር ይሁን መጽሐፍ ቅዱስ ላይ እንድንቃለል እሱን አውጪ እና አንብበን እንጸልያለን። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ፣ ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውኑ ደረቀች። ደቀ መዛሙርቱም ይህን አይተው፣ በለሲቱም ያን ጊዜውኑ እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እላቸዋለሁ እምነት ቢኖራችሁ እምነት ቢኖራችሁ፣ አንድ ላይ እምነት በሉ። እምነት ቢኖራችሁ ቢኖራችሁ እምነት እምነት ቢኖራችሁ ቢኖራችሁ፣ ይተረዳን፣ ቀጥይ። አምናችሁን በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው። ይቀበላልን፣ ይተረዳን አለም እሺ። የዘላለም አምላክ እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። እነዚህ ወገኖች ጌታ ከዋሳ ከተማ መጥተዋል። እግዚአብሔር ሆይ በጌታ ቤተ ክርስቶስ ስም አሁን ሁሉ ለምናለው ያንተ ጸጋ ይብዛልን። አሜን። ጌታዬ ጸጋህን ሙላብን። አሜን። ሰዎቹ ቃልን እንዲሰሙ ጆሮአቸው እንዲሰጡን እርዳን። አሜን። አይናቸው ይየን። አሜን። እኛን ሊዋጋ ያለ ክፉ የአጋንንት ቀጠሮ ሁሉ ይፍረስ በኢየሱስ ክርስቶስ ሚፍረስ አሜን። ስለገኝ ከተማ አሜን። በኢየሱስ ስም አሜን። ከተማ ዋጀነ አሜን። ጌታዬ መላክ ይመስገን በጌታ በኢየሱስ ክርስቶስ። እግዚአብሔር ከተማውን አሳልፎ ይስጣችሁ፣ አሜን። በእጃችሁ ተአምራች ይሁን፣ አሜን። ፈውስ ይሁን፣ አሜን። አነጋጋሪ ይሁን፣ አሜን። እግዚአብሔር እጃቸውን ቀባ፣ አሜን። ከተማ ባቱ ከተማ፣ እግዚአብሔር የተባረከ ከተማ ይሁን ይሁን። ከተማው ይለምልም ይለምልም። ዛሬ አዳ መልካም ዜና ምን ነግራችሁ?

በክርስቶስ ኢየሱስ ያመኑትን ሊወስዳቸው ይመጣል። ሁለተኛው በክርስቶስ ኢየሱስ ባላመኑት ላይ ሊፈርድ ይመጣል። አዎ በምድር ላይ ብዙ እምነቶች አሉ።

እንግዲህ ወንጌላዊ መገርሳ ወይም ጋሼን ማቃቸው ከአስራ ሁለት አመት በፊት ነው። ወንጌል በሚሰራበት ገጠሩ ክፍለ ከተማ ተማሪ እያለው ይመጡ ነበረ እና በዛ አካባቢ ደግሞ እጅግ በጣም ተቃውሞ ባለበት ዱላ ባለበት አንዳንድ ጊዜ የሚወረወርባቸው ነበር። ከኋላም እየተከተልኳቸው ውሃም አቀብላቸው ነበር እና በተለያዩ ቦታዎች በገበያ በመናኸሪያ አካባቢ እንደገና ደግሞ መኪና ውስጥ ደከመኝ ሰለቸኝ ሳይሉ ዋጋ እየከፈሉ ወንጌልን እያገለገሉ ያሉ አባት ናቸው። በእውነት ወንጌላዊ መገርሳ በአንድ ከተማ በአንድ አካባቢ ብቻ ሳይሆን በብዙ ኢትዮጵያ አካባቢዎች በመዘዋወር ወንጌል ከባባድ በሚመስል መንገድ ያሳልፋል ዋጋ ያስከፍላል። ስድብ አለው፣ ዱላ አለው፣ እስራት አለው። በዚህ ሁሉ መንገድ ግን እሳቸው እያለፉ ወንጌልን ለትውልድ እያበሰሩ ነው፣ ወንጌልን እየሰበኩ ነው ያሉት። እሳቸውን ደግሞ ለምድራችን እግዚአብሔር ስለሰጠን የጌታ ስም የተባረከ። እሳቸው ብቻ ሳይሆን ሙሉ ቤተሰባቸው ባለቤታቸውም፣ ልጆቻቸውም የተባረኩ ምክንያቱም ዛሬ እኛ በባቱ ከተማ ወይም በዝዋይ መተን እንድንሰብ ከእሳቸው ጋር እንግዲህ ከሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን ነው የመጣ ነው። እዚህ ከተማ ላይ ደግሞ ከእሳቸው ጋር በመሆን ጌታ የተባረከ ወንድማችን አብደላ ከእኛ ጋር ሆኖ በትርጉም ታላቅ ወንጌልን እያገለገለ ነበር። ልጃቸውም አብሮን ነው ወንጌልን እየሰበከ የነበረው። በአጠቃላይ በባቱ በዝዋይ ከተማ ላይ የነበረን የወንጌል ስርጭት በጣም ደስ የሚል ብዙ ነፍሳት የዳኑበት ብዙ ወንጌል የተሰበከበት ተቃውሞ ቢኖርም ጌታ ግን ድል ሰጥቶናል ጌታ የተባረከው ኢየሱስ ጌታ ነው እንግዲህ በሐዋሳ ድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን እግዚአብሔር በሰጠኝ ራይ ሁልጊዜም ወንጌል ባልተሰበከበት ስፍራ እየሄድን ወንጌል እንሰብካለን ዛሬ ደግሞ ደስ ስላለን እርስዎ ደግሞ እንደዚህ ዋጋ እየከፈሉ በየገጠሩ በየሀገሩ እየሄዱ ወንጌል እየሰበኩ ስላለ ይህ ወንጌል የሚሰብኩበት አሁን ላይ እንግዲህ ከዚህ በፊት ስፒከር ነበራቸው። የነበራቸው ስፒከር ማይኩን እየሰበኩ እያለ ነው ነጥቀው ከእጃቸው የወሰዱት። ለሀያ አመታት ወንጌልን በኢትዮጵያ ላይ በገጠር በከተማ መናሀሪያ ውስጥ ገበያ ውስጥ በብዙ ዋጋ መክፈል ወንጌላዊ መገርሳ ወይም አባታችን ሲሰብኩ ቆይተዋል። ወንጌልን የሚሰብኩበት ደግሞ በጎዳና ላይ የሚያገለግሉበት ማይክ ስፒከር ያስፈልጋል ስለሚያስፈልጋቸው ይሄንን ክፍተታቸውን በማየት እግዚአብሔር ከሰጠን ላይ እኛም የወንጌል አገልጋዮች ስለሆነ በሐዋሳ የድል ብስራት ወንጌል አለም አቀፍ ቤተክርስቲያን የምናገለግል ደግሞ ቤተክርስቲያኒቱ ለእርሶ ጎዳና ላይ ወጥተው ሲሰብኩ እንዳይቸገሩ ይህንን የስፒከር ስጦታ ይዘን መተናል። ወንጌል ለሚያገለግሉ ሰዎች ብዙ ነገር ያስፈልጋቸዋል። እሳቸው ደግሞ እንደምታዩት በብዙ ዋጋ መስፈል ነው ወንጌልን በምድሪቱ ላይ እየሰበኩ ያሉት። በተለያየ ሚዲያ ይህንን ፕሮግራም የምትከታተሉ እሳቸውን በመላ ኢትዮጵያ ዞሮ በሚያገለግሉበት ስፍራ ሁሉ ቀኝ እጃችሁን እንድትሰጧቸው፣ በሚያገለግሉት ወንጌል ሁሉ እንድትደግፏቸው፣ እንድትጸልዩላቸው። ብዙ ዋጋ ከፍለዋል። እኛ ደግሞ በሐዋሳ ድል ስራት ወንጌል ዓለም አቀፍ ቤተ ክርስቲያን ስም ይህንን ስፒከር ይዘንላቸው መተናል። ሌሎቻችሁ በምትችሉት አብራችሁ ቁሙ፣ አብራችሁ ከእሳቸው ጋር አገልግሉ። ወንጌልን የሚያገለግል ስለ ወንጌል ያለውን የሚሰጥ ሁሉ ያተርፋል እንጂ አይከስርም። ስለዚህ እንወዳቸዋለን። ተባረኩልን። በዘዋይ በባቱ ከተማ ላይ የነበረን የወንጌል ስርጭት አገልግሎት የድል ጊዜ ነበር፣ ተከናውኑልናል። እግዚአብሔር ከተማይቱ ምድሪቱንም አሳልፎ ሰጥቶናል። ጌታ የተባረከ ተወድሉ ለእግዚአብሔር እንግዲህ ትንሽ ልንገራቸው በአዲሱ ህዝብ ቀን እሺ እግዚአብሔር ይመስገን። ጠላት ሲወስድ እግዚአብሔር ይተካል። ይመስገን እኔ አሁን የምነግራችሁ በዚህ በወንጌል ስራ ስተጋ ሀያ ዓመት ያልኩት በስ ብከር ነው። እኔ ጌታን ከተቀበልኩ ወደ አርባ ዓመት ከሰማንያ ከሰባ ዘጠኝ ጀምሮ ነው። ክብር እግዚአብሔር ይሁን። እናንተ በዚህ ከተማ ላይ ስትመጡ እኔ በጣም የተደነቅኩት፣ እግዚአብሔር ስለ እናንተ ይክበር። ኢየሱስ ጌታ ነው። እናንተ ጀግኖች ናችሁ። እናንተ ኃያላን ናችሁ። ጊዜያችሁን ሰውታችሁ ያላችሁን ትታችሁ የሚደርስባችሁን መከራ ሁሉ ለመቀበል ውስጡ ናችሁ። በመምጣታችሁ እግዚአብሔር ስለ እናንተ ይክበር። በዚህ ከተማ ላይ ይግነን፣ ስማችሁን ያክብር እግዚአብሔር። እግዚአብሔር ስለ እናንተ ይመስገን። መድኃኒዓለም ኢየሱስ ይባረክ። ይህንን ወንጌል ሳገለግል አንዳንድ ቦታ ያወቴ እየነገረች ነው ቡይ ከተማ እሰብክ ያለሁ፣ ታስሬ ያለሁ ሻሸመኔ ታስር ያለሁ። መመታት አለ መታሰር አለ። መኪና ላይ ስሰብክ ከመኪና ይወርዱኛል። እኔ ማየት ዓይኔ አይችልም፣ ልቤ ግን እግዚአብሔር አበራ። ስለዚህ ይህንን ወንጌል በዚህ ዓመት እግዚአብሔር ይፈቅድ ብኖር፣ ሰላሳ ሁለት ነጥብ አምስት ሚሊዮን ሕዝብ ነው ወንጌል